በአዲስ አበባ ከተማ አስተዳደር ባህል የሆነ በመጣው የበጎ ፍቃድ አገልግሎት ልበቀና ባለ ሀብቶችን በማስተባበር ባለፉት ሰባት አመታት የበርካታ ነዋሪዎችን ኑሮ ማቃናትና ማህበራዊ ችግራቸውን መፍታት ተችሏል። የከተማ አስተዳደሩም እነዚህን ልበቀና በጎ ፍቃደኞች በየአመቱ በመሸለምና እውቅና በመስጠት በጎ ፍቃደኝነት እንዲበረታታ እያደረገ ይገኛል። በ2017 የበጀት አመት በከተማዋ በተከናወኑ የበጎ ፍቃድ አገልግሎት ስራዎች የላቀ አስተዋጽኦ ላደረጉ አካላት እውቅና በተሰጠበት ወቅት የተገኙት የኢፌዴሪ የህዝብ ተወካዮች ምክር ቤት አፈ ጉባኤ አቶ ታገሰ ጫፎ መስጠት አያጎድልም፣ በጎነትም በህዝብም በፈጣሪም የሚያስመሰግን ተግባር ነው ብለዋል። በጎ አሳቢዎች፣ ቀናዎች፣ ለወገን የምታስቡ ለሀገር የምታስቡ መስጠት መባረክ ነው። መስጠት አያጎልም፣ መለገስ አያጎልም ብላችሁ በባህላችንም በእምነታችንም የተከበረውን ይህን የተቀደሰ ተግባር ለመፈጸም የተጋችሁ የዛሬዎቹ የኛ እንቁዎች፣ በጎ አድራጊዎች፣ ባለሀብቶች፣ ወጣቶች፣ የተለያዩ ተቋማት በሙሉ ከልብ የመነጨ ምስጋናዬን በራሴና በፌደራል መንግስት ስም ላቀርብላችሁ እወዳለሁ። ኢትዮጵያውያን ያለ ልዩነት አዲስ አበባን ለመቀየር እና ማህበራዊ እና ኢኮኖሚያዊ ችግሮቿን ለመፍታት በጋራ በመቆማችን ልንኮራ ይገባል ሲሉም ነው አፈጉባኤው የገለጹት። በአንድነት መኖር ለሀገር መኖር ለወገን መኖር በአንድነት ደግሞ በክብር መሄድ እጅግ ደግሞ ተፈላጊ ነው። ኢትዮጵያውያን ሁላችንም ዘር፣ ቀለም፣ ሃይማኖት ሳይለየን ብዛህነታችንን ጠብቀን እችን የብልጽግና ተምሳሌት የሆነች ከተማ አዲስ አበባን ለመቀየር ማህበራዊና ኢኮኖሚያዊ ችግሮቿንም በጋራ ለመፍታት መሰረተ ልማቶቿንም በጋራ ለማደስ በጋራ መቆም በመቻላችን ልንኮራ ይገባል። እጅግ አድርገን እናመሰግናለን። በድጋሜ የከተማ አስተዳደሩ በየደረጃው ያለ አመራር በጎ ፈቃደኞችን በማስተባበር የነዋሪዎችን ማህበራዊና ኢኮኖሚያዊ ችግሮች ለመፍታት ጥረት ከማድረግ ባለፈ ከተማዋ እንድትዘምንና እንድታድግ ለሚያደርገው ተግባርም ምስጋና ይገባዋል ነው ያሉት አፈ ጉባኤ ታገሰ ጫፎ። የከተማ አስተዳደሩ ከንቲባ ክብርት አዳነች አቤቤ፣ መላው ከፍተኛ አመራር፣ በክፍለ ከተማ ያለው በየወረዳው ያለው አመራር ይሄ የበጎ ስራ እንዲሳካ ቀን ከሌት በማስተባበር ከእናንተ ጋር አብሮ በመዋል ላደረጉት አስተዋጽኦ፣ እና እንደዚሁም እንደምታዩት እውነትም አዲስ አበባ እንደ ስሟ አዲስ አበባ እንድትሆን ለማድረግ ቀን ከሌሊት ምሽት የተንቀሳቀሱ በዝናቡ፣ በውርጩ፣ በብርዱ ሁሉ ቆሞ ያገለገሉ እነዚህን አመራሮች አንድ ጊዜ እንድታመሰግኗቸው እፈልጋለሁ። አሪያነት ያለው የበጎ ፍቃድ ስራ ተጠናክሮ ሊቀጥል እንደሚገባም ነው አፈ ጉባኤው ያሳሰቡት። እንደው ለማመስገንም ለመተቸትም ስራው ሲሰራ ነው፣ ቀላል አይደለም ስራው ብዙ ዋጋ ተከፍሎ የሚሰራ ስራ ስለሆነ ማለት ነው። ክቡር ጠቅላይ ሚኒስትራችንም ይህን ስራ እንዲሳካ ቀን ከሌሊት ከጠዋት እስከ ማታ አብሮ ከእነሱ ጎን በመቆም ስራውን በመምራት ሀሳብ በማመንጨት ላረጉት አስተዋጽኦ ላቅ ያለ ምስጋና እንዳቀርብ ይፈቀደልኝ። እንግዲህ የዚህ አይነት አርአያነት ያለው ተግባር ራሱም ስለሚናገር፣ እኛም ሳንናገር የዚህ አይነት እንቁ የሆነ ተግባር በመፈጸማችሁ በጣም በፌዴራል መንግስት ስም በራሴ ስም በድጋሜ ላቅ ያለ ምስጋና እያቀረብኩ አሁንም ለበጎ ስራ እንተባበር፣ ለበጎ ስራ እጃችን እናበርታ። ይሄ ሲሆን ፈጣሪም ከኛ ጎን ነው፣ አገራችንም ትቀየራለች፣ ትለወጣለች። የማን ሰራራት ዘመናችን ስራችን እውን ይሆናል። በእውቅና መርሃ ግብሩ ከአንድ ሚሊየን ብር እስከ ሁለት ነጥብ ሁለት ቢሊየን ብር በላይ አስተዋጽኦ ያደረጉ በጎ ፈቃደኞች ከሰርተፍኬት እስከ ፕላቲኒየም ደረጃ እውቅና የተሰጣቸው ሲሆን ሚድሩክ ኢንቨስትመንት ግሩፕ ባደረገው ከፍተኛ አስተዋጽኦ የዓመቱ ልዩ ተሸላሚ ሆኗል።